አሁን አሁንማ ሰው ሁሉ ህይወቱን በእውን ከሚኖረው ይልቅ በህልም የሚኖረው ሰው በጣም በስቷል። አዳሚ ህልምኛ። አሁን አይደል እንዴ የሃይም የተባለ ነገር በሙሉ ለኛ መሆን አለበት ብለው ቆርጦ ተነስተዋል። ሲያምርሽ ይቀራል። የህልም እንጀራ አይበላም ብለን እኮ ብዙ ጊዜ ተናገርን። ያው ህልም ስታዩ ደስ ይላል ምናምን ያጓጓቸዋል፣ ግን ደግሞ ልትይዙ ስትሉ ይሄዳል። ሰላም ሰላም ወደ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እንግዲህ ሰዎች እየቃጁ ነው፣ ውዶች እዬ እና ጨረቃዎች ያው ማታ እንዳያቸዋቸው እንግዲህ አሸንፈዋል። ቲክቶክ የሌላቸው ዩትዩብ ላይ ታችኋቸዋል ብዬ አስባለሁ። በላቸው ብቻ እኳ አይደለም ማለት ሌሎችም ራሱ ነኪድ አሁን እንትና የሚባለውን ይሄ ማን ዮናታን ዮናታን አይደለ? አቤት በድሮ ጊዜ በፈጣሪ ዮናታን፣ የማይወደውስ ሕዝብ እኮ አልነበረ። በእርግጥ አሁንም ይጠሉታል ማለት ሳይሆን ግን እኔ ምላቸው ወዶቼ፣ ዝና ግን እንደ ዘበት ያልፋል። ሁሉም ነገር እኮ እንደ ዘበት ነው የሚያልፈው። እና በእነሱ ጊዜ አሁን ምንም ነገር ብርቅ ነበረ። እና እነሱን ሁሉ ነው የደበለሏቸው ልላችሁ ነው። እና ኪድ ራሱ ተናዳነ መሰል ስለ ሀይኝ የሆነ የሆነ ነገር ብላለች። እች የሆማን ሄር ፋብሪካ እንደዛ ነው የሚባለው ወንዶች፣ ምክንያቱም ይሄ ሆማን ሄር የሚባለው ከእሷ ጭንቅላት ላይ የሚመረት ነው የሚመስለኝ እኔማ እና ደግሞ ልንገራችሁ ማ ውዶች እንዲህ ይመስ ሳልነግራችሁ አላልፍም። ባለፈው ሀይሚ እና ብሩኬ ቪዲዮ ሰርተው አባ ምናምን አልሰጣትም ለሀይሚ ብቻ ያን ቪዲዮ በጣም ነበር ደስ ያለኝ። እና ማታ ላይ ሀይሚን አየዋት፣ መቤቴን አየዋት በህልሜ እና አቀፍኳት፣ ሳምኳት። ውዶች ማቀፍ ብቻ አይደለም እኮ ማርያምን፣ በጣም ብዙ ነገር አለው አውርተናል። ተውት፣ ያወራ ነውን ግን ደስታ ወደር አልነበረውም። ለካ የምትወዱትን ሰው ስታገኙ እንደዚህ ነው የምትደሰቱት። እኔማ በህልሜ እንዳየዋት በአካልም እንደማገኛት እርግጠኛ ነኝ። እና እንግዲህ ወደ ነገራችን ስንመለስ ያው ስለ ህልመኛዋ ወደኋላ እናገርበታለሁ ማለት ነው። ትናንትና ነብርኬ ስላሸነፉ በጣም ብዙ ሰው ቀንቷል። ቅናት አንፈርፍሮ በጢም ሰራችሁ ይድፋችሁ ልበላቸው እንዴ? ምን ያስቀናችኋል? ሽ እነሱ ስላሸነፉ ማለት ነው። ምድረ ቅናተኛ ጥናት ወደታች ይቀብራቸዋል። እንደ አያሳድጋቸውም። በነገራችን ሀይሚና ብሩኬ ቆይ አሁን ተውቴ ማን ነበር በላቸውን፣ ተውት። ገና ከትላልቅ ጌመሮች ጋር ተጫውተው ያሸንፋሉ። እኔ እንደዛ አንበሳ ሲወርድ ማለት ነው ብዙ ጊዜ እንትነዛ ሂንድ ምናምን እከታተላለሁ ቲክቶክ ላይ እና በጣም ሀይለኛ ጌመር አለ ባንዴ ሰላሳ አንበሳ የሚወርድለት ሰውዬ፣ እና ያ ሰውዬ ነው ትዝ ያለኝ፣ አንበሳው በላይ በላይ በላይ በላይ ሲደራረብ ማለት ነው። እና የኔ አሸናፊዎች የሰው መውደድ ይስጣቸው። ሀይሚና ብርኬን ሰው ስለሚወዳቸው ነው። በቃ እንግዲህ ጌመሮች መጡ ማታ ላይ ከዛ ተሸነፉ። ቅጣት ቅጣት ቅጣቸው ምናምን እየተባለ ነበረ። እንደውም ከዛ ሻወር ምናምን ግቡ ሲባል ሴት ልጅ ሻወር አትገባ ምናምን ብላ መለሰችና ኪድ ከዛ ይሄ ሆማን ሄርሽን ወደዚህ ወደፊት ሻምጭው ጭንቅላሱ ላይ ያስገቢው ነው፣ ወደ ጭንቅላሱ ድፊ አሏት። አመጣችሁ እኮ እስከ ግንባሩ እንዲህ ጉትት አድርጋ አመጣችሁ፣ የሚሰካ ሆማን ሄር አድርጋ ከዛ በኋላ ተናዳ ነው መሰለኝ። እኔም ብቻ የምትሉ ሀይሚስ ምንድን ያደረገችው አላለች? ሃይሚ ሀይሚ አትጠቀምም ማለት አይደለም ነገር ግን ሀይሚ ተጠቀመችው ቀመችም ኬድ የምትባየው ሴትዮ ሀይሚ መቶ ፐርሰንት ትቦን ስቻለች። በራሷ ፀጉር የራሷ ፀጉር በጣም ነው የሚያምረው ሀይሚ፣ በጣም ቆንጆ የሆነ ፀጉር ነው ያላት። እና እኔ እኮ ለዛ ነው ሁማን ሄር ከሷ ላይ ነው የሚመረተው አላልኳል። ጌሙ ከብሩኬ ጋ ነው። እና ሀይሚ ከዛ ውስጥ አሁን ምን አስጠራት? እሷ የቀናት መንፈስ እድሜ ለጨረቃ ፋሚሊ፣ የምር የጨረቃ ፋሚሊ ነው እንደዚህ ሀይሚና ብሩኬን ፍንድቅ ድቅ አድርጎ ያስመሻቸው ትናንትናና። ያው አመስግኛቸዋል። የጨረቃ ፋሚሊዎች ውዶችዬ፣ እናንተ ሁሌም ምስጋና ይገባቸዋል። ምስጋናም ሲያንስ ነው። ከምስጋና በላይ ቢኖር የምር ለነሱ ይለያል። እና ውዶችዬ ማለት ነው። እኛ ግን ሀይሚና ብሩኬን በደንብ ልናበርታቸው ይገባል። ማበርታት ማለት እኮ ከዚህ ጋር የላቸው ገንዘብ መስጠት አይደለም፣ ምንም ማለት አይደለም። ብቻ የሚሰሩትን ነገር መደገፍ፣ መልካም ነገር ሲያመጡ መልካም ነገር እንዳመጡ ማሳየት ብቻ። እነሱን ከደገፍናቸው እነሱ ገና በጣም ብዙ ሰው ያሳድጋሉ። አሁን ብሩኬን የሚያደርጋቸው ነገሮች ለሌሎች የስራ እድል እየፈጠረ ነው። እኛ እነሱን ከፍ ባደረግናቸው ቁጥር እነሱ ደግሞ ሌሎችን ማለት ሌሎች ሌሎች የሚመጡትን የማሳደግ ቻንስ አላቸው። ስለዚህ ሁሌም ከጎናቸው ነን፣ በእርግጥ ከጎናቸው ነን እና ወደ ህልመኛዋ ደግሞ ልምጣላችሁ። ትናንትና ምናየው መሰላችሁ የሆነ ሀይሚን እሷን ብሩኬን አድርጋ ለጥፋ አንድ ሁለት የቱ ነው የእናንተ ምርጫ ምናምን ብላ ለጥፋ ነበረ። ሀይሚ የሁለት ቁጥር ነበረችና በፈጣሪ ስም እንዴ ቤቷ በሁለት ተጥለቀለቀ ነው እምላችሁ። ሀይሚን ነው የሚመርጡ ሰዎችና እንደው ድፍረቷ እኮ አኮ ነው የሰው ሁሉ እኮ ድፍረቱ ይገርመኛልና፣ የጨረቃ ፋሚሊ እኮ ቲክቶክ ነው ያለ። በነገራችን ላይ እኔን ይመርጡኛል ብላ አስባ ማወዳደሯ ራሱና፣ አሁን እች ልጅ ኑሮዋን በህልም ነው እየኖረች ያለችው። ብሩኬ በህልሟ የእሷ ነው፣ በእውን ደግሞ የሀይምዬ ነው። ታዲያ ሀይምዬ እንዴት ነው የማናደንቃ? ከማንም ጋር አትወዳደር ፏደል ቀቅብ ላይ የተፈቀረች ልጅ ወንድ አትለምን፣ ኑሮዋን በህልም አትኖርም ፍቅሯን በኦን ነው እያጣጠመች ያለችው። እና የትናንቱ እየገረመኝ ዛሬ ደግሞ እንግዲህ አንቺ ሀይሚ የምትባይ ሰትዩ አርፈሽ ተቀመጭ። እኔና ብሩኬ ልጅ አለን ከእኛ መካከል ውጭ ብዬሻለው አላለችም። የቀና ብዙ ያወራል አሉ። መጀመሪያ የቅናት መንፈስ ከራሶች ላይ ይወረድልሽ የእኔ እናት። ከህልም ማለም ውጪ ኑሮሽን በእውኑ ኑሪ። እንደ ሀይሚ ተመረጭ ማለት ነው። ሀይሚ ተመርጣን የተፈቀረች ወይ? ሴቶች ግን ለምንድን ነው በዚህ ደረጃ ራሳችሁን ዝቅ የምታደርጉ? ማለት ማንም አያየኝም ብላችሁ ነው? እንደ አሁን ለምሳሌ ቲክቶክ ላይ ያው በቃል አይደለ፣ ዩዘርን የሚከፍታል ምናምን፣ ማንም አያውቃቸውም። ድምጻቸውን ይቀይራሉ እንደፈለጉ፣ ባለጌ ነገር ይናገራሉ፣ ባለጌ ነገር ይሰራሉ፣ ማያደርጉት ነገር የለም። ግን የህሊና ጸጸት የሚባል ነገር አለ ማለት ነው። እና በተለይ ሴቶች እንደው ስርዓት አልባ አትሆኑ። እሴት ልጅ ክቡር ነች። እና በየቀኑ እያወዳደረች በቃ እኔ ነኝ የማሸነፍ ብሩኬንን ይወስደዋለሁ እያለች ነው። እና ሲያምርሽ ሲያምር ይቀራል። ያው ድርሽል ልሰሽ ነው የምትቀሪ፣ የእኔ ቆንጆ ድካም ብቻ ነው። ከዚህ ጋር እንደው የእሷን ቲክቶክ እያየሁ ስልኬን አልሰበርኩትም ውድ ቤተሰቦቼ። እች ጦሰኛ የሆነች ልጅ የምሬድ እኮ ነው፣ ታናድኛለች። እንደዚህ ብሩኬ እና እሷን እያቀነባበረች ምና ከሀይሚ እኔ ይበልጣለሁ ስትል ማለት ነው። ከእሷ ምን ማለት ከእሷ እኔ ምን አንሳለው? ከታች ደግሞ እኮ ከዛችኛዋማ አንቺ ትበልጫለሽ ይላሉ አሽቃባጮች። በነገራችን ላይ ሰው የሚወደደው ይሄ በመልኩ በቆንጅና ምናምን እንዳይመስላችሁ፣ በቃ ፈጣሪ ሲመርጣችሁ ነው። እና ሀይሚ ደግሞ ለብሩኬ የተመረጠች ሴት ማን የመረጣት ካላችሁ፣ ሰው አይደለም ፈጣሪ ነው የመረጣት። ኦኬ ምድር አቃጣ እየምረን ለምንድን ነው ግን የምናድደው? እንደዚህ አይነት ነገር ሳይ ወይኔ ጉዴ ፈላ።